ሱቅ ጥቁር ኮንዶም ይኖራል ሀ? ጥቁር ለምን? ፍቅረኛዬ ሐዘን ላይ ስለሆነች ለማጽናናት ብዬ ነው። ደረሰ ደረሰ ደረሰ ደረሰ ደረሰ ደረሰ ደረሰ ደረሰ ደረሰ ደረሰ ደረሰ

በቃ እሷን አጣው ማለት በቃ እኔ ወንድማችሁን አጣችሁ ማለት ነው። ነአረ ለባዕሪ ጽራረ ይለለ ልሪሮኝ ለለይለ ጠረት ይበለረ እሁሩሕ ሌ አጣላረ ይደላለላረይ እንዳታረገው ደበበፃ ይሄን የገማ ጫማክን ክን እንዳታውልቀው። ፃ ቀኑን ሙሉ ትሸክመክ ብትውል ይገባክ ነበር። ተዘፍዝፈክ እየዋልክ ስለ እኔ ጫማ መናገር አትችልም እንዴ? ደቤ ስሜታዊ አትሁን። እኔ እኮ ያልኩክ ቢያስ ቢያስ በሳምንት አንዴ ካልሲ ቀይር ነው። ደግሞ እየሰራው ነው የምውለው ያንጎ መረቅ ከጉዞ ላይ ከማገኘው ተጨማሪ ሌላ ቦነስ ተደምሮ በሳምንት እስከ 10 ሀ ብር ሰራለሁ። ደበበ አንድ ለአንድ ከጻጋ ተገናኝቷል። ቺፕ ለማድረግ ሞከረ። ፃ አዳ ነው። በጣም አይናፋር ከመሆን የተነሳ ዳቦ ቤት ሄጄ ዳቦ ስጭኝ ማለት እፈራለዋለኝ። ልዑል አረጨዌ ልቀቁኝ፣ እገለዋለሁ፣ ልቀቁኝ አህያቸን በልቶ ጨረሰብኝ። ልቀቁኝ! ገና ምን አይተከክ አንተም አይቀርልክም። አንተ ሰውዬ እሬ ብዬ ሳልጮህ ብሬ መልስልኝ። የምን ብር ነው የምትለው? በጨለማ በሬ ነው ብለህ አህያ ትሸጥልኛለህ እንዴ? እኔ እኮ ሻኛ የሌለው በሬ አለው ወይ ብዬ ጠርጥሬ ነበር። አሁን ብሬም በህግ አምላክ! ወይ ሶስት ወራቶች ሙሉ መሸነፍሰ ላይ ወይ ወይኔ ወይኔ ደቤ አዋረድኩት ዛሬ ወይኔ ወንድሜ እኔም ብሎ ሚዜ ወይኔ ምንድነው ሰርጉን ለቅሶ ቤት አስመሰልከው እኮ ቀለበቱ ጠፋ እኮ ወይዘሮ አበራሽ በቃ ጓደኛዬ ከሚዋረድ ያ እኔ ልብላውና ሙሽሯን ትቶ ጠፋ ይባላል ለተወዳም ሁሉ ጌምስ ላይ በሰራችሁት ብር አዲስ ቀለበት አገዛለትም እንዴ ፃ አይ አይሆንም ራስሽ አይደለሽ እንዴ ብር አታባክኑ ፃ ብለሽ የመከርሽን እኔም እላችሁ ትላንትና ማታ የሚስቴን ስልክ ስከፍተው ያ በሬሽ አለ እንዴ የሚል እኔ ሳለሁ በሬ መነገር ጀምር? አይሆን እንዴ? ንገሩኝ፣ የባካችሁ። እሰይ፣ የበላይ ዘር አበብሽ አበባ መስቀሉ በራ። እና ደቤ ለበዓል ምንድን ነው የምሰጠኝ? አባቴ በላ ፃ አውራ እንጂ። እሺ ቀኙ እግሬ ይሁንልክ ወይስ ግራ ግሬ? እንጻለ የትም በባዶ እግር እየሄድክ ያገማኸውን እግር ምን ያደርግልኛል? ፃ እንደውም ተው ፃ። ሁሉ ጌምስ ላይ በሠራሁት ብር ንጹህ ስጋ እገዛለሁ። የዘገየ ሽበት ምን ይኾን ምክንያቱ? ምን ይኾን ምክንያቱ? አይኖች አይኖቼ ይተራቡ ደረሰ ሰአቱ የዘገየሽበ አረፃ ሚስቴ ልትወልድ በእናትህ አግዘኝ አረ ደፋር ስታስረግዝ አግዘኝ ብለከኛል ሄድ ወደዛ ኤች አይቪ የለብህም አይደል የለብኝም ግን ለምን ጠየቅሽ ፎይ አንድ ምርጥ ጨዌ ልንገርሽ። መኪና አደጋ ምርሶብህ ባለመኪናው ለአባትህ የካሳ ብሎ አንድ ሚሊዮን ሰጥቶት አባትህ በሱ ቁስል እኛ ተፈወስን የሚለውን ጥቅስ በትልቁ ቤት ሲሰቅለው። አረ ጨዌ፣ የትዝታዬ እናት፣ የስሜቴ መቤት፣ የፍላጎቴ ምንጭ የህድሌ ባለቤት ምታስታውሽኝ፣ ያለፍኩትን ደስታ አንቺ ብቻ ከሆነሽ፣ የኔ ልብ አለኝታ። ይቅርታ ወንድሜ ዚፕ ተከፍቷል። ምን ነው ወጥቶ እንዳይዝሽ ፈራሽ እንዴ?